አማርኛ በጣም ቀላል። የእናቴን ቋንቋ አይደለም አማርኛ አይደል? ግን አዲስ አበባ እየኖርክ ነበር? ተምሬ ምናምን ሳይሆን ሰምቼ ነው የቻልኩ። እኔ እግባባለሁ በአማርኛ። የዛ ሀገር ቋንቋ ግን በጣም ከባድ ነው እንደ አማርኛ። ፎሎ እንባባል፣ ፎሎ እንባባል። እና ስምሽ ማለ ካርማ፣ ማን? ካርማ። ካርማ? ኦኬ። እውነት ግን አባትህና እናትህ የኢትዮጵያ ልጆች ናቸው? የአንተ እናት እና አባት ማለት። በጣም እያዘንኩኝ ጥያቄ አልመለስልሽም። ለምን? መመለስ ስለም አልፈልግም። ለምን? አይ ፕራይቬት ስለሆነ ኦኬ፣ ችግር የለም አንዴ ቅርተንጅ ችግር የለውም። እና እንዴት ነው? አዲስ አበባ አዲስ አበባ ቆየሽ? እዛም ሁለት ዓመት አሪፍ ነው። እና በሁለት ዓመት ነው ቋንቋ አይቻልሽም? ጎበዝ ነሽ። እባክሽ አልገባም። ድንግል ነሽ? አዎ፣ ድንግል ነኝ። ሁለተኛ ዙር ነው ወላ አንደኛ ዙር? ዜሮ ዜሮ፣ ያልተነደው ሁለተኛ ነው። ሁለተኛ ይሆናል። ያ አንደኛው እንኳን ከባድ ነው። በዚህ ጊዜ አንደኛ አዎ አይቆይም። እስካሁን እና ቆየ ብትሉም ራሱ ይጠፋባቸዋል፣ ሆነ ቦታ ወድቆ ምናምን ይቀርባቸዋል፣ ይመስለኝ የወንዶች ድንግል የለም። እንዲ እኔ አሁን የስድስት ዓመት ድንግል ነው። ምንም እና ድንግል ይባላል። ምንም መነካካት የለውም እኮ። ምንም ጋር ተነካከውም፣ ድንግል አረ፣ እባክህ፣ ስድስት ዓመት ምንም ነገር ሳተርግ እና ድንግል ነኝ ትላለ? እንዴ! አይደለም። ይሄን ሶስተኛው ወይ ደግሞ ዘጠኛው ምናምን አስርተኛ ምናምን ዙር ነው የሚባለው እንጂ ድንግል አይደለም የሚባለው እንጂ። ስድስት ዓመቴ ነው አሁን እኔ ምንም አልተነካከውም። እና እንዴት ነው እና ድንግል አትበል፣ ስድስት ዓመት ቆይ እያለሁ ነው የሚባለው። እሺ፣ በቃ ያው ስድስት ዓመት ቆይቻለሁ። እኔ ግን እስካሁን ድንግል እያልኩ ነው ምጠራ ነበረ። ድንግል አትበል ብለኛለች። ከዚህ በኋላ ድንግል ነኝ አይደለም ስድስት ዓመት እረፍት። ወንዶቹ ድንግል አሉ እንዴ? ድንግል አሉ አለ እንዴ? ፍሬሽ ማለት ነው፣ ፍሬሽ እንጂ ድንግልና ምን ድንግልነት አለ? ይታወቃል? እንደ ራሱ ነው የሚያውቀው እራሱ ብቻ። እሷም አንቺ በምን ታውቂዋለሽ? አሁን ለምሳሌ እኔ ድንግል ነኝ ብመጣ በምን ልታውቂኛቸው? ለምን በምን የታይኛለሽ አንቺ ድንግል መሆንሽ ማወቅ ችላል። እኔ ግን ድንግል ሆንበምንደምታወቀው ተለያየ ሴት የወንድ ነው። አይ እኔ ለምሳሌ የአንችን ማወቅ ችላለውኝ እያልክ ነው አደል በምን ደምታወቀ? ቴስት አደርግሻሉ። ቴስት አደርግሻሉ። አዎ። ግን እንዴት ደረግ ጥያቄ ነው በእውነቱ። ማለት በእርጅ ካሎሽ ተፈጥሯዊ ነው እና አንዳንድ ነገሮች ይኖራሉ። ሀርድ ጎርዳ አንዳንድ ነገሮች እንጂ የሆነ ማለት አንቺ አትፈሪማ አዲስ ምናምን እንደዚህ ድንግል ስትውኝ ምናምን በመፍራትና ለመፍራት ነው የሚታወቀው ማለት ነው። እንደዛ ብቻ አይደለም። በእርጅ ስትሆኝ ላይክ ወርሃዊ ክፍያ አይነት ጅረቶች ምናምን ይኖራሉ። የምን ማክፈል ነው? ወርሃዊ ክፍያ፣ ወርሃዊ ክፍያ፣ ባየምን ክፍያ ነው? ለምንድን ነው ወደ ክፍያ የምትሄደው? እኮ ወርሃዊ ክፍያ ማለት በወር አንዴ የሆነ ጉዳይ ታያላችሁ አይደለ ዋሾ አ ልክ እንደዛ አይነት ነገር ይፈጠራል። ድንግል ስትሆኝ ደግሞ ነው እና በአንድ ወሩ ሁለቱም በአንድ ላይ ቢሆንስ? አዎ፣ እንደዚህ አንዳንድ ማፊያ ችኮች እንደዛ ያደርጋሉ። ጊዜያቸውን ይቀጥሩና እንደዚህ ፋራ ገጃ ምናምን ከሆነ በዛን ቀን ምናምን ይቀጥሩታል። እዛ በርጅኔ ምናምን ብሎ ይቀውጡታል ማለት ነው። ከዛ የፋራዬ ደግሞ በርጅ ያደረግኳት ብሎ ምናምን ሻምፒየን ይከፍታል እና ይሄንን ለማወቅ በቂ አደለሞ? ኖ ሀርድ ጉርዳለው እኮ ማለት በርጅ ምናምን እንደዚህ ስታደር ያው ሀርድ ነው እንደዛኛው ምናምን አደለም። ለምን ነው ግን እንደዚህም ታስቸንቂ? አንዴን እኮ እንዳልክ ደንግል ነኝ እና አሁን እየጠየቅ ነው። ይሄንን ኖርማል ጥያቄ እኮ ኦኬ ድንግል ድንግል ድንግል በፓስፖርት ነው እንዴ የመጣሽው? አረም በሊቢያ ነው የመጣው። እኔም በሊቢያ ነው የመጣው እና ፈተናዎችን አውቃቸዋለሁ። ያው በሴት ልጅ ያለው ጫና ምናምን፣ ከሱዳን ሊቢያ፣ ከሊቢያ ጣሊያን፣ ደግሞ እንደዚህ ታውቂያለሽ በጀማ ነው የምትጓዘው ምናም ግን፣ እሱ አይቆጠርም። እሱን ሳትቆጥሪ ነው ድንግል ይሆንሽው። እንደዛ እንግባባል። እንደዛ ከሆነ እኔም የስድስት ዓመት አሁን ስድስት ዓመት ምንም ነገር ስላልነካከው ስላልተነካከው ማለት ነው እኔ ድንግል ነኝ ድንግል ነኝ። እነሱ የችግር እኮ ነው ወንዴ እኔ ግን ግርም የሚለኝ እኔ ምንድነው? እኔ ምን ነብሰ ገዳይ ያሉ? ለምንድነው ምን ተልኮ ነው የሚኖራት ልጅቱ? ተልኳላት ተጠንቀቃት፣ ምና ምን ልታደርገኝ ነው የምጠነቀቃት? ዩአር ክሬዚ አይገባኝም። ምን ምን እያላችሁ እንደዚህ እያሉ ነው? ምን ታደርገኛለች? በቃ የሆነች ችኩላታ የሆነች በጣም ደስ የምትል ቀንበጥ የሆነች ችክ ናት። እኔ ደግሞ ወጣት ልጅ ነኝ። ይህ ደግሞ የስራው ጸባይ ነው። እያወራ ነው ፈለግን ደግሞ ያው እዚህ አንድ ሀገር ነው ያለ እንጠባጠባለን። አራት ነጥብ መፋቂያ አይደለም የኔ እንትን ይሄ መፋቂያ ምናምን እንዳይመስልም ያ አይደለም። ፖዘቲቭ ነገር ማስብ ለራስህ ነው እና ንጌት ፋት ሰው እናንተ ምን ምን ፈልጋለ ልጅ ይህን የሚያምር ልጅ ምን አድርገዋለ? እናንተ አታስቡም እንዲ እኔ ሽን አፍማር ፀጉርሽ የራስሽ ነው። ያንተ ጠጉር የራስህ ነው አንቺ የራስሽ ነው ነው? የህንድ ነው? አይ የራሴ ነው። አታሽ ባሽ የምሬ ነው። እስቲ ብድጋሊ ወደዚህ ወለ ወይስ ወደዚህ ወደዚህ ይወጣል። አላ አለ ለጨዋታ ነው እንጂ የራሴ ነው። ጥሩ ተጫዋች ነሽ አረ፣ የራሴን ነው እንዴ! ልጫወት ነው ግን የራስሽ ነው የሚመስለው። ቁም ነገር ማርያምን የራሴን ነው፣ ልጫወት ነው እ እስኪ ነሳ ባርጊ እንደዚህ ወደዚህ ከዚህ ከላይ ነው፣ ወደ ስልሳ ቦታ ዲያ እንዴ! ዋው! ጥሩ ጸጉር አለሽ። አው ያንተ ያምራል። ለዛ ነው ያንተ አባትና እናት የኢትዮጵያ ልጆች ናቸው ወይ እየጠየቅ። እኔም ለዛ ነው እዚህ ከስር ሶስት መቶ ሰው ምናምን አለ። ለዛ ነው ፕራይቬት ነው እያልኩኝ ደስ ሲለኝ የመናዊ ይሆናሉ። ደስ ሲለኝ ደግሞ አሁን ሰሞኑን ህንዳዊ ነ፣ አሁን ደግሞ ቱርክ ልሆን፣ ያው እንደፈለገ ስለሚሰጡኝ ማለት ነው። አሁን እዚህ እኔ ኦሮሞ ተሰጥቻለሁ፣ ወላይታ ተሰጥቻለሁ፣ ስዳማ ተሰጥቻለሁ፣ አስመራ ኤርትራ ተሰጥቻለሁ፣ ትግራይ ተሰጥቻለሁ፣ የመን ተሰጥቻለሁ። ቦታ ቁም ነገር ግን አግብተሻል እንዴት? ትንሽ እኮ ነኝ። ስንት አመት? እኔ አስራ ሰባት አሁን አስራ ስምንት ልደርስ ነው አፕሪል አስራ ሰባት አስራ ሰባት ግን አስራ ስምንት ልደርስ ነው። እና ዋንጫው አሉ ስር የምን ዋንጫ ነው? እዛ ደግሞ ያ ምን ችግር አለው? የምን ዋንጫ ነው የምትለው ዋንጫ እኮ አለሽ፣ አታውቂውም? እንዲህ ዋንጫሽ ዋንጫ አለሽ፣ የሆነ ዋንጫ። ስንት አመት ነው የምትገምተው? በእኔ ያው አስራ ስምንት አስራ ዘጠኝ እንደዛ ነበር። እኔ ነው ምል እኮ አስራ ግን ያው አንቺ ነሽ አንቺን የምታውቂው አንቺ እንጂ አይደለሁም። አዎ ግን አስራ ስምንት ስትል ፐሬዴን ከመጣ ነው የምትቆጥረው ወይስ ከተወለድኩ የምትቆጥረው ያለው ፔሬድ? ኧረ እባክሽ እኔ እንደዛ አይነት አልዳፈርም። አይነት እኔ ሀያ ሶስት ነው አመቴ። ለማንኛውም ትንሽ ነው ያደረገኝ እንደዛ አይደለሁም ለማለት ነው እንጂ እኔ ሀያ ሶስት እስኪ አንዴ ብድግ ምን ችግር ነው? ምን ችግር አለው? ኖርማል። በእግርሽ ነው፣ አልቴው ትምህርት ቤት ነው ያ ማለት ነው። ሌላ የተለየ ነገር የለውም። ብዙ ጊዜ ቁጭ ብዬሽ ነው ነው የምሰራው። ካልተቀጣውኝ አልነሳም። ኦኬ ዋንጫ? ምንድን ነው የሚኮ ዋንጫ? ዋንጫ ሻል እንዲ ያል ይህን ዋንጫ ነው። ሳትመልስ እኮ ነው ያለፍክ ግን ኧረ፣ እባክሽ ባለተዳርክሽ ማጅራቴ እንዳታስመች። በእናትሽ መጀመሪያ ናረጋግችል ምንድን ነው እፈልጋለሁ። አይ ሁ እንደፈለግኩ ስለምናገር ሰው እንዲ ዋንጫውን ማወቅ እፈልጋለሁ። ቅድሚያ ትዳር አለሽ የለሽ? ቅድሚውን መልስልኝ እንጂ ዋንጫ ማለት ያው በርጅ ማለት ነው። ምንድን ነው በርጅ ለው ለስቱፍር ለረህማን ራም ዛሬ የምንወት መርን የገባት በርጅ ማለት ገና ድንግል የሆነች ቺክ ማለት ነው። እናሱ ነግሬ ነበር እኮ። ታዲያ ለምንድነው ሁለተኛ ጊዜ የምትጠይቅ? እኮ በዚህኛው ስም ስጠራው ይሻላል ብዬ ነው። ድንግል ብዬ ከምጠራው ዋንጫ ብዬ ጠራው። ዋንጫ ታውቂያለሽ? ሻምፒዮን ሊግስ የዓለም ዋንጫ እንደማለት ነው። በዚህ ሰዓት ስለጠፋ እሱ ጉዳይ፣ እውነት አንቺ ሬድ ካለሽ እንዲያውም በዩኔስኮ እናስመዘግበዋለን። በዩኔስኮ ነው የምናስመዘግበው። ስንት ነው ያስመዘገበው በፊት? ፕራይቬት ተጀመረ ጨዋታ የጀመርነው ማለት ነው። አይ ድሮ እኮ ነው ያልኩት። አሁን ማገኘው አንቺ ያሁኑን አብሬ ቆጠር ነው። ችግር የለውም አይ የድሮ እንጂ እውነት ለመናገር የድሮ እረስቸዋለሁ፣ ነው በዛ ደን። አዎ ይረሳ ከበዛ ነገር፣ ቆይ ኤርትራ የት ያውቀዋል ግን፣ እኔ በልጅነትን ነው የወጣሁኝ። እኔ የአስመራ ሂጅ አላውቅም፣ ግን አውቀዋለሁ። በስም ነው የምታውቂው ብቻ። ግን የአስመራ ዳቦና የአስመራ የሆነ የሚበላ ነገር እናቴና አባቴ ሲሄዱት ይዞልኝ የመጡት እበላ ነበር፣ ግን አልሄድኩም። የአስመራ ነገር ግን ብልጭል እና አሁን ወደ ቆም ነገር ስሬስ ጥያቄ እንሂድ። አንተ ግን ትዳር የለም? ትዳር የለኝም። ፍቅረኛስ? የለኝም። እንዳለም እንደምትኳሳሰው የለኝ ነው የለኝም እኔ የለኝም። ለምንድን ነው የሌለው? አንተ በጣም ቆንጆላክና ለምንድን ነው ፍቅረኛ የሌለው? ያው አጋጣሚዎች ሁሉ አቃጣሪ ናቸው እንደሚባለው ሁሉ አንደኛ፣ እዚህ ያው የምንኖርበት ሀገር፣ በአንተ ሌብል፣ በአንተ እንትን የሉም ብዙዎቹ፣ ትንሽ ገፋ ያሉ ምናምን ነገር ነው። እና አንድ እሱ ነው። ሁለተኛ ደግሞ ያው መጀመር እና መጨረስ ስለሚለያዩ ይሄ ደግሞ መጀመር ሳይሆን መጨረስን ስለምፈልግ በዚህ በዚህ አጋጣሚ ያው እስካሁን ያለ ትዳር ኖር ያለው ለወደፊት ግን እያሰብኩ ነው። ስንት ዓመት ነው? ከዚህ ሀገር ከመጣው ሰባት ዓመት አይ ያንተ ዓመት እንጂ ሀያ ምናምን ሀያ ምናምን እንዲህ ሀያ ምናምን እንደሆነ የሚታወቅ ነገር ነው። ግን ስንት ሃሎ ሀያ ስምንት

በጣም ርው ምን ቋንቋ ነበር ሲያወራ የነበረው? የመገ ቋንቋ ነው። ሮቅ ነበረ፣ አይሰማም ነበር። ያ የምትለዋን ብቻ የአንቺ ዋን ነው የሰማሁት፣ የኔን ወይም የሱ ያ የምትለዋን

በሞዴሬተር ነው የምትንቀሳቀሽ ሪሞትሽ ከእሱ ጋር እንዲ፣ በሪሞት ሳይሆን እሱ ይጽፈልኛልና፣ ላይክ ላይክ አስራ አምስት ሀያ አንድ ሰባ ስምንት ሰባ ስምንት ስልሳ ሰባት ስድስት ሰላሳ ሁለት ደውዬ ለማረጋገጥ ማርያም ደውይ ደውይ፣ ና ይህ ቁጥር ትክክል ካልሆነ ከዛ በኋላ ብሎክ ብለሽ ይንጭ። እንዴት ነው የአንተ ስልክ? ዝም ትነግረው ታዲያ። መስሜር ለምን መሰልሽ? ይሄ ትውልዱ ፈሪ ነው። ምንም አይመጣም፣ ምንም አይመጣም። በጣም ነው የምንቀው። አራት ዓመት ሙሉ ነው ሲለፈልፍ የኖረ። በጣም ቀዳዳ እንደሆነ ስለማ ደውይ፣ አሁን ደውይ። ስልኬን አንድ ነው፣ አንድ ነው ስልክሽ ነው። የሚገርም እስኪ ንገርኛውን ተመለሰች። ፕላስ አርባ ዘጠኝ ሰባ ስምንት ስልሳ ሰባት ስድስት ሰላሳ ሁለት ሁለቱን ግዴታ ነው። አስራ አምስት ሃያ አንድ ጎበዝ ነሽ ይዘሽዋል። ይዘዋል። እና በኋላ ልትደውይ ነው አደወይ ለምንድን ነው አይሰጠኝ ልትደረግናት ወይ ልትደወይ ነው አይ ቀጠሮ ያው ሰዓት አክብሬ እንድጠብቅሽ እኔ በቀጠሮ ነው እንደ ስልክ የምትቀበል አዎ ማናጀሮች ምናምን አሉ የስራ ስልክ ነው እንዴ